ጤና ይስጥልኝ ዶክተር ፍስሐ አድማሱ እባላለሁ በጎንደር ዩኒቨርሲቲ የአይን ሕክምናና ማሰልጠኛ ማዕከል ውስጥ ተባባሪ ፕሮፌሰርና የአይን ስፔሻሊስት ሐኪም ነኝ። እንዲሁም የግላኮማ ሰብ ስፔሻሊስት ሐኪም ነኝ። ምልክቶቹን እናያቸው። ተጎድተው መጨረሻ ደረጃ ደርሶ የማየት ችግር ከገጠማቸው በኋላ ነው የሚያውቁት። እንደ ሀገር የችግሩ ስፋትን ማወቅ ይቻል ይሆን? አሁን ባለው ግምት ግላኮማ ከአይን ሞራ ግርዶች ቀጥሎ ሁለተኛ የአይነ ስውርነት መንስኤ ይሆናል ብለን ነው የምናምነው። ግላኮማ መኖሩን እንዴት ማወቅ ይቻላል? ግላኮማ በምርመራ ብቻ ነው ሊታወቅ የምንችለው። ዋትረዳይ ኖሮ እስካሁን አይነ ስውር ሆኖ ነበር ያለኝ በሚመጣ እሑድ በአማራ ቴሌቪዥን ምንም ምልክት ሳያሳይ የአይነስውርነትን ስለሚያስከትለው ችግር ማብራሪያ እሰጣለሁኝ እንድትከታተሉን ጋብዛላኝ።